ችግር ውስጥ ሲገባ ብቻ የሚፈልግሽ ሰው መቼም አይጠቅምሽ። ምንድን ነው ችግር ውስጥ ሲገባ ብቻ የሚፈልገኝ? እስካሁን ከመታገት ከመሰቃየት ውጭ ምን ያፈረሽ? ያን ሁሉ እየሰጠሽ ነው እሱ እሱነትሽ ነው። ግን ደግሞ ቤቱን በስምሽ አዞርልሻለሁ ብሎኛል። ማየት ተስኖሽ አለበት። አሁ የሆነ ነገሬን ይወደደልኝ ይመስለኛል። በጣም ማለት ምሳሌ ትታከማለች ማለት ነው። ምሳሌ ታከመች ማለት እኮ ብሩኬ ላገባ ሁሉ። በቃ ህይወት እንዴ ነች? አንዱ እንዲኖር ሌላው መሞት አለበት። ምንድን ነው ለዚህ ክንፎ የተመታ ቁራ የመሰልከው? ያው ክንፌን ተመትሼ ነው። እስኪ እንግዲህ ማህሌት እስካሁን ድረስ ልትፈታው አልቻለች። ማንን? ብሩክን ማለት ነው። እንግዲህ ዝና አስገድዶ ለሚስቱን ለማግኘት ብሎ የፈረም እንትን ያሳገደችውን ለብሩክ ብታነሳለትም፣ እንግዲህ ኤፍራታ ባመጣችው ሀሳብ ምክር እስካሁን ድረስ ብሩክን ልትፈታው አልቻለችም፣ ማለት ነው። እንዴት ነው እሱ ደግሞ የሆነው? እንግዲህ የፍራታ በቃ ሰጠሽ እንትኑን አነሳሽለት። ስለዚህ ከአሁን በኋላ አሁን አንቺ እንግዲህ ምን አለሽ የሞትሽ ሰው ማለት ነው። እጅ ሰተሻል፣ ተዋርደሻል፣ ወድቀሻል እያለቻት ነበረ። እንዴት እኔ እኮ ዝናን አምነዋለሁ። ዝና ደግሞ የተናገረውን ቃሉን በተግባር ይፈጸማል። ስለዚህ አሁን ላይ ግዴታ እሱ ያለኝን ነገር ማስተካከል ስላለብኝ ነገ ጠዋት እኮ መልሶ እሱ ያስተካከልልኛል ብላ ነበረ እንግዲህ። በዛም እንዴት ነው እሱ ሚስቱን ከያዘ ሚስቱን ይዞ ቁጭ ይላል እንጂ ዝና ያንቺን እንትን እንዴት እንትል ይላል? ሊያስተካክልልሽ ይችላል። ሲቀጥል ደግሞ ሞገስ ማነው ብሩክ ይሄ እግዱ ከተነሳለት በ24 ሰዓት ውስጥ ቤቱንና ቤቱን እና መኪናውን ይሸጣል። እሱን ሸጠ ማለት ደግሞ ልጁን ያሳክማል። ልጁን ያሳክመ ማለት ደግሞ ያገባል ማለት ነው። ስለዚህ አንቺ እንዲሁ ቀረሽ ማለት አይደለም እን ስትላት፣ ፍራታ እሷም እንግዲህ ኦኬ ለካ ልክ ነሽ ይህም አለ እና ምን ይሻለኛል ምን አድርጊ ነው የምትይኝ? ስትላት ደግሞ መፍትሄው ምናምን መልሳ ዙራ መጣችሁ ማለት ነው። ምን አለቻት አይ ማድረግ ያለብሽማ ሞገስን ብሩክን መስለው የሆነ የራስሽን ሰው ልከሽ ነገሩ እንዲጓተትና ጊዜ እንዲሰጥሽ ከዛም ደግሞ ዝና ነገሮችን እስከሚያስተካክል ድረስ እንዲቆይልሽ ማድረግ አለብሽ። አለዛ አሁኑኑ ድብና አድርጎ ከሸጠው አንቺ እንዲሁ ቀረሽ ማለት ነው አለቻት። ማለት ነው በዛም በሀሳቧ ተስማምታ እንግዲህ ማህሌት አሁንም ብሩክን እየተከተለችው ትገኛለች። ሰላም ውድና የተከበራችሁ የምሳሌ ድራማ ተከታታዮቻችን፣ እንዴት አላችሁ? እግዚአብሔር ይመስገን፣ ከኛ ጋር ሁሉ ሰላም ነው። ቪዲዮዋችንን ላይክ በማድረግ ጀምሩ። ሁሌም አብራችሁን ስለሆናችሁ እናመሰግናለን። ሰብስክራይብ አድርጉ። ሰብስክራይብ ሳታደርጉ የምትከታተሉ ብዙ ደንበኞቻችን አላችሁ እና ሰብስክራይብ አድርጉ ፕሊስ። ሰብስክራይብ ማድረጋችሁ ከእናንተ የሚቀነስ ነገር የለም፣ ለእኛ ግን ጥሩ ነው። ውድ ቤተሰቦቼ፣ እንግዲህ በዛሬው ክፍል በአዲስ መተናል ማለት ነው እስከመጨረሻው መጨረሻው በማየት ሀሳብ አስተያየታችሁን አስቀምጡልን። እናንተስ ምን ትላላችሁ? ምን አሰባችሁ? ብሩክ እውነት በዚህ መልኩ እንግዲህ ሞገስ ቢያዝንበትም አማራጭ ስለሌለው እንግዲህ ሞገስን ጓደኛውን ምንም አማራጭ ስለሌለው የልጁ ሕይወት መትረፍ ስላለበት በዚህ መልኩ ሞገስን አሳልፎ ሰጥቶታል። መስጠቱ ግድ ነው ማለት አማራጭ የሌለው ነገር ስለሆነ አድርጎታል ማለት ነው። ከዛ ሲቀጥል ደግሞ አሁንም እሱ ደስተኛ ነው። በአሁን ላይ የሞገስ መከፋት የሞገስን ማስቀየሙ እንዳለ ነገር ቢሰማውም ግን ደግሞ ልጁን ሊያሳክም እንደሆነ እግዱ ስለተነሳለት በጣም ደስተኛ ነው። በጣም ከምንም በላይ ማለት ነው። በአጭር ጊዜ ቤቱንና መኪናውን ሽጦ ልጁን ይዞ ወደ ውጭ ሀገር ለመሄድ ሽር ጉድ ላይ ይገኛል። ግን ደግሞ ወይዘሮ ማህሌት እስከ አሁንም ድረስ ከኋላዋ ተንኮል ጠንስሳ እየተከተለች ትገኛለች። እውነት እናንተ ሞገስ በዚህ መልኩ አዝኖ ቢሆንም ያው በይቅርታ እንደሚተላለፉ ድጋሜም፣ ብሩክም ልጁን አሳክሞ ተመልሶ መጥቶ እንግዲህ ሞገስን ከዝና መንጋጋ ሉላን እንደሚያወጧት አንጠራጠርም። ብሩክ አሁን ላይ ማህሌት እንዳልኳችሁ ከኋላ ተንኮል ጠንስሳ እንግዲህ የራሷን ሰው እየላከች ነው። እውነት ብሩክ ቀድሞ ቤቱን ሽጦ ይሆን ወይስ ማለት ለላከቻቸው ሰዎች ነው ይሆን? ብሩክ ተባብሎ ያለው ቤቱን እንደሚሸጥና የመጨረሻ ቀን ዛሬ እንደሚጨርስ ለቅድስቴና ለምሳሌ ነግሯቸዋል። ደስተኛም ነው ያጣማው፣ አውቃ ለሞገስ ነግረዋለች። ሞገስም እየከፋውም ቢሆን ተሳካለት ይሁና ብሏል። እናንተ ምን ሀሳባችሁ እናንተ ምንድን ነው? እኔ ግን ሲመስለኝ ማህሌት የላከቻቸው ሰዎች ናቸው እነዛ ሰዎች ማለት ነው። ምክንያቱም ማህሌት መቼም ከብሩክን በቃ የብሩክን ሰላም መንሳት ነው የምትፈልገው። ስለዚህ የእነሱ ሰዎች ማህሌት የላከቻቸው ሰዎች ናቸው። ስለዚህ ዛሬ ነገ እያሉ ቀኑን ያጓትቱታል። ከዛም ዝና በሆነ መንገድ ገብቶ እንትን እንደሚለው ምንም እንትን የለውም ማለት ነው ነገርዮሹን እንዲበለሽበት እንዲበላሽበት ያደርጋሉ። ማለት ወይ ጠብ ይፈልጉታል ወይ የሆነ ሲስተም አሁን ላይችን ነገር ግን ካለፈ ብሩክ ቤቱንና መኪናውን ኦልሬዲ ከሸጠ ምንም የሚያገናኘው ነገር የለም። ትኬቱን ቆርጦ ልጁን ይዞ ሄዶ አሳክሞ መመለስ ይችላል ማለት ነው ከዛም አሳክሞ ከተመለሰ በኋላ እገባበት ገብተው ዝናን እንግዲህ ብሩክም ሞገስም ሆነው ሉላን ከዝና መንጋጋ እንደሚያወጣት አነጠራጠረም። ከዛ በኋላ ደግሞ እንግዲህ ሉላ ከዝና ጋር ከወጣች በኋላ እንግዲህ አቶ ዝና እንግዲህ ማህሌትን ነው ይዞ የሚቀጥል የሚሆነው። በአዲስ ቪዲዮ እስከምንገናኝ ደህና ቆዩ።